ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። እስራኤል የኢራን መንፈሳዊ መሪ አያቶላህ አሊ ካማኒን ለመግደል ዛተች። ኢራን ሆስፒታል መምታቷን ተከትሎ የእስራኤል መከላከያ ሚኒስቴር የኢራኑ መንፈሳዊ መሪ አሊ ካማኒ ከእንግዲህ እንዲኖሩ አንፈቅድላቸውም ብሏል። በሆስፒታል ላይ ለተፈጸመው ጥቃት የኢራኑን መሪ ተጠያቂ ያደረጉት መከላከያ ሚኒስትር እስራኤል ካትዝ ሀገራቸው ያቀደችውን ሁሉ ለማሳካት የካማኒ መወገድ የግድ ነው ሲሉ ገልጸዋል። ቀደም ሲል ካማኒ እንዲገደሉ እስራኤል ይዛ የነበረው ዕቅድ ተፈጻሚ እንዳይሆን የአሜሪካ ፕሬዝዳንት ማገዳቸው ይነገራል። ዛሬ ጠዋት ቤርሼባ የሚገኝ አንድ ሆስፒታል በኢራን ሚሳኤል መመታቱን ተከትሎ ግን የእስራኤል ባለሥልጣናት ካማኒን ላለመግደል የያዙትን አቋም ቀይረዋል እየተባለ ነው። ሆስፒታሉ ላይ በተፈጸመ ጥቃትና ቴላቪቭ አቅራቢያ በመኖሪያ ህንፃዎች ላይ በወረደ ሚሳኤል ከ240 በላይ ሰዎች መቁሰላቸው ይነገራል። አንድ ሺህ አልጋዎች ያሉትና ለአንድ ሚሊዮን ሕዝብ አገልግሎት ሲሰጥ የነበረው ሆስፒታል በኢራን ሚሳኤሎች የወደመ ሲሆን 200 የሚደርሱ ታካሚዎች መቁሰላቸውን ዘገቦች አመልክተዋል። የኢራን ባለሥልጣናት የሆስፒታሉን መመታት በማስተባበል ሆስፒታሉ አጠገብ የነበረ ወታደራዊ ጣቢያን ለመምታት የተኮሱት ሚሳኤል ፍንጣሪ ሊሆን ይችላል እያሉ ናቸው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን በማውገዝ የከፋም የበቀል እርምጃም ለመውሰድ ዝተዋል። ኢራን የደቀነችውን የኒውክሌር ስጋት ጨርሰው እንደሚያስወግዱ የእስራኤል ጦር ኃይል ዛሬ በሰጠው መግለጫ በእስካሁኑ ድብደባም የኢራንን ሁለት ሶስተኛ የባለስቲክ ሚሳኤል ማስወንጨፊያዎች ማውደሙንና ቀሪዎቹን የማደን ዘመቻ ተጠናክሮ እንደሚቀጥል ይፋ አድርጓል። ቴሄራን አሁንም ከ100 የሚልቁ የሚሳኤል ማስወንጨፊያዎች እንዳሏት ሲገመት፣ ግጭቱ ሲጀመር 2000 ገደማ ባለስቲክ ሚሳኤሎች እንደነበሯት ገልጧል። እስካሁን 450 ሚሳኤሎችና 1000 ድሮኖች መተኮሷል። ማምሻውን በወጣ ዜና የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በእስራኤል የሕክምና ተቋማት ላይ የተፈጸመውን ጥቃት አውግዘዋል። ሁሉም ተፋላሚ ወገኖች የሕክምና ተቋማትና የጤና ባለሙያዎችን ከጥቃት ሊከላከሉ ይገባል ብለዋል፣ ማምሻውን በኤክስ ገጻቸው ባሰፈሩት ጽሑፍ ራሷም ኢራንና የተለያዩ ሀገሮች አሜሪካም በግጭቱ እንዳትሳተፍ እያስጠነቀቁ ናቸው። ዛሬ የሩሲያና የቻይና መሪዎች በስልክ ያካሄዱትን ውይይት ተከትሎ የሞስኮ ውጭ ጉዳይ ሚኒስቴር ዋሽንግተን በኢራን እስራኤል ግጭት እንዳትሳተፍ አስጠንቅቋል። የአሜሪካም ጣልቃ መግባት ግጭቱን ቢያባብስ እንጂ እንዲረግብ አያደርገውም ብሏል። ሚኒስቴሩ ችግሩ በሰላም እንዲፈታም ሩሲያ ፍላጎት እንዳላት አክሏል። በእርግጥም ፕሬዝዳንት ትራምፕ ኢራንና እስራኤልን ለማሸማገል የሩሲያ መሪ ዝግጁ ስለመሆናቸው ከቀናት በፊት መግለጻቸው ይታወሳል። ኢራንም ብትሆን አሜሪካም ጣልቃ ከገባች ግጭቱ ወደ ባሰ ደረጃም ይሸጋግራል በማለት ደጋግማ ማስጠንቀቋም የዓለም መገናኛ ብዙሃንም የትራምፕን እንቅስቃሴ ነቅተው መጠበቃቸው ያለ ምክንያት አይደለም ይላሉ ተንታኞች የኢራንን የተደበቀና የተቀበረ የኒኩሌር ጣቢያን ፈልፍሎ ሊመታ የሚችል ብቸኛው ግዙፍ ቦምብ በእጃቸው ስላለ ነው ብለዋል። ባንከር ባስተር በመባል ይታወቃል። ክብደቱ 30,000 ፓውንድ ወይም 13,600 ኪሎ ግራም፣ ቁመቱ 6 ሜትር፣ 2700 ኪሎ ግራም ፈንጂዎች ይሸከማል። ነዳጅ ሳይሞላም ከ11,000 ኪሎ ሜትር በላይ በሚበራው ቢ2 ስቲልዝ ቦምብ ጣይ አውሮፕላን ተጭኖ ከሰማይ ከተራገፈ በኋላም ከምድር በታች እስከ 60 ሜትር ዘልቆ ኢላማውን ማበራየት ይችላል። ከመሬት በታች እስከ 80 ሜትር ዘልቆ የተገነባውንና ፎርዶ የተሰኘውን የኢራን ዋነኛ የኒክሌር ማብለያ ጣቢያን ይመታል ተብሎ ታምኖበታል። በአሜሪካ እጅ ብቻ የሚገኘው የዓለማችን ግዙፉ ዘመናዊ ቦምብ ባንከር ባስተር በሌሊት ወፍ በሚመሰለው ቢ2 ቦምብ ጣይ አውሮፕላን ሁለት ሆኖ በመጫን ኢራንን ሊያነድ የትራምፕን ውሳኔ ብቻ ይጠብቃል። የእስራኤል ጉትጎታም የኢራን ማስጠንቀቂያ እንግዲህ ለዚህ ነው። ፕሬዝዳንቱ ግን የኒኩሌር ጣቢያው መመታት የሚያመጣውን ትርፍና ኪሳራ ደጋግመው እያጤኑ ከመሆናቸው ሌላም እስካሁን ከውሳኔ አልደረሱም ይባላል። እስራኤል እና አሜሪካም በከፍተኛ ሁኔታ ትኩረት ያደረጉት በአየር ላይ ባላቸው የበላይነት ሲሆን ኢራን ደግሞ ረጅም ርቀትን ተጉዘው በሚያጠቁ ሚሳይሎች ነው ይባላል። ባለፉት ጥቂት ቀናትም በመቶዎች የሚቆጠሩ የኢራን ሚሳይሎች እስራኤልን ኢላማ አድርገው ተኩሰዋል። እስራኤል ደግሞ በዋናነት ትኩረት የሰጠችው እነዚህን የኢራንን የሚሳይል ማስወንጨፊያ ማዕከላትን በማውደም ላይ ነው። በዚህም ምክንያት አሁን የእስራኤል አየር ኃይል በአብዛኛው የሀገሪቱ አየር ክልል ላይ የበላይነትን እንደያዘ ይነገራል። ምንም እንኳን የኢራን የሚሳኤል ማዕከላት ጉዳት ቢደርስባቸውም አሁንም በእስራኤል ላይ ጥቃት እየፈጸመች ነው። በዚህም የተለያዩ የእስራኤል ክፍሎች ኢላማ መሆናቸው ይታወሳል። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለሕልውናዋ ስጋት የሚሆን የጦር መሳሪያም በኢራን እጅ አይኖርም ሲሉ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመች ባለው ጥቃት ከኢራን በኩል ያሉ የኒኩሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳይል የተመታውን ሶሮካ ሆስፒታልን በጎበኙበት ጊዜ ይሄ ተልእኮ ሲያበቃም፣ ለእስራኤል አደገኛ የሆኑ የኒኩሌር ስጋቶች እንዲሁም የባለስቲክ ሚሳይል በሙሉ አይኖሩም በማለት ኔታንያሁ ለጋዜጠኞች ገልጸዋል። ኔታንያሁ አክለውም እስራኤል በኢራን ላይ ባለፉት ሰባት ቀናት በፈጸመቻቸው ጥቃቶች የኒኩሌር ፕሮግራሟም እጅጉን እንደተጎዳ አመልክተዋል። የኢራን መንፈሳዊ መሪ አያቶላህ አሊ ካማኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትር ኔታንያሁ በሰጡት ምላሽ ማንም ከኢላማችን ውጪ አይሆንም ሲሉ መልሰዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዚዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚነጋገሩ በስልክ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር ደግሞ ከብሪታንያም ከፈረንሳይና ከጀርመን አቻዎቻቸው ጋር አርብ ዕለት ማለትም በነገ ዕለት በጄኔቫም ሊገናኙ እንደሆነም የኢራን መንግስት ዜና ወኪል ዘግቧል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊም ይገኛሉ። የውጭ ጉዳይ ሚኒስትሩ አባስ አራቺ ለመገናኛ ብዙሃን በሰጡት ቃል ንግግሩ እንደሚካሄድ በማረጋገጥ የኢራን ልኡካንና የአውሮፓ ውጭ ጉዳይ ሚኒስትሮች እንደሚገናኙ አክለዋል። አራክቺ በስብሰባው ላይ ስለ ኢራን የኒክሌር መርሃ ግብር እንደሚወያዩ ተዘግቧል። ይህ በእንዲህ እንዳለም ኢራን እስራኤል በኒኩሌር ማበልጸጊያዎቿ ላይ እየፈጸመች ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኃይል ኤጀንሲ ቅሬታ አቅርባለች። እስራኤል በኒኩሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃት ፈጽማለች ስትል ገልጻለች። በዛሬ ዕለት እስራኤል አገልግሎት በማይሰጠው በአራክ የኒኩሌር ማብለያ እንዲሁም የናታንዝ የኒኩሌር ማበልጸጊያ ተቋም ላይ ጥቃት መፈጸሟ ይነገራል። ኤጀንሲው በአራክ የኒኩሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት የደረሰ ጉዳት እንደሌለም ገልጿል። ይህ አዋዜ ነው። ኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ